ሰላም ሰላም እንዴት አደራችሁ? የተከበራችሁ ተመልካቾቻችን ለዛሬ ጠዋት ይዘንላቸው የቀረውን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን በተለያዩ ሀገሮች የአለም ዋንጫ የ2026 የአሜሪካ የአለም ዋንጫ ማጣሪያ ጨዋታዎች እየተደረጉ ነው የሚገኙት። በአፍሪካ በአውሮፓ እንዲሁም በደቡብ አሜሪካ ጨዋታዎችን ትናንት ተደርገዋል። ስለ ነሱ ውጤቶችን የምንነግራችሁ ይሆናል። አጠር አጠር ያሉ መረጃዎችም ይዘናል። ስለዚህ እስከ መጨረሻ እንድትከታተሉን አብራችሁ እንድትቆዩ በክብር እንጋብዛለን። በአፍሪካ ሀገሮች የአለም ዋንጫ ማጣሪያ ትናንት ጮታዎች ተደርገው ነበር። ዲሞክራቲክ ሪፐብሊክ ኮንጎ ማውሪታንያን ሁለት ለዜሮ ስታሸንፍ ሴኔጋል ቶጎን በተመሳሳይ ሁለት ለዜሮ ማሸነፍ ይችላለች። የሴኔጋልን ግቦች ኬቪን ቦማ ወደ ራሱ ግብ የቶጎ ተጫዋች ያስቆጥረዋል። እንዲሁም ፔፔ ማታሳር የቶተንሃሙ ተጫዋች የሁለተኛው ጉብ ለሴኔጋል ማስቆጠር ችሏል። ስለዚህ ሴኔጋል በምድብ ቢ ሁለተኛ ደረጃ ላይ ነው የምትገኘው፣ በ አስራ ሁለት ነጥብ ኮንጎ ዲሞክራቲክ ሪፓብሊክ ኮንጎ በ13 ነጥብ እየመራች ነው የምትገኘው ማለት ነው። በሌላ ጨዋታ ሞሮኮ ታንዛኒያን ሁለት ለ ለዜሮ ባሸነፈችበት ጨዋታ የሪያል ማድሪድ ተጫዋች ብራሂም ዲያዝ በፍጹም ቅጣት ምት ግብ ማስቆጠር ችለዋል። ናይፍ አጉርድ ሁለተኛውን ግብ ያስቆጠረ ተጫዋች ይሆናል ማለት ነው። ሌላኛው አልጄሪያ አምስት ለ አንድ በሆነ ውጤት ሞዛምቢክን ማሸነፍ ችላለች። መሀመድ አሞራ ሶስት ግቦችን ማስቆጠር ችለዋል ለአልጀሪያ ሀትሪክ መስራት ችለዋል ይህ የወልፍስበርግ ተጫዋች ሴንት ዩኒየን ሴንት ግሎይስ ተጫዋች ነው ወደ ወልፍስበርግ በውሰት ሄዶ በ ጀርመን እንዳለ ይታወቃል ስለዚህ ሶስት ግቦችን በማስቆጠር ሀትሪክ መስራት ችለዋል ጆን አሐጃም እንዲሁም አይሳ ማንዲ የቀሩ ሁለት ግቦችን ለአልጀሪያ ያስቆጠሩ ተጫዋቾች ናቸው ማለት ነው አልጀሪያም በምድብ እጂ ምድቡን አምስት ነጥብ እየመራች ነው የምትገኘው። በሌላ ጨዋታ ኮሞሮስ ቻድን አንድ ለዜሮ አሸንፋለች። እንደምናውቀው ኢትዮጵያ በዚህ የማጣሪያ ጨዋታ ሁለት ጨዋታዎችን አድርጋ በግብጽ ሁለት ለዜሮ ስትሸነፍ ጅቡትን ስድስት ለአንድ በማሸነፍ በምድብ ኤ አራተኛ ደረጃ ላይ ነው የምትገኘው። ወደ አውሮፓ መረጃዎች ስናል በአውሮፓ ሀገሮች የዓለም ዋንጫ ማጣሪያም ትናንት ጨዋታዎች ተደርገው ነበር። ኖርዌይ እስራኤልን አራት ለሁለት ባሸነፈችበት ጨዋታ የአርሶናል ተጫዋች ማርቲን ኦዲጋርድ ሶስት ኳሶችን አመቻችቶ በማቀበል የአሲስ ሀትሪክ መስራት ችለዋል። ትናንትና የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሀላንድም ሁለት ጉቦችን ማስቆጠር ችለዋል ማለት ነው። በሌሎች ጨዋታዎች ሞልዶቫ በኢስቶኒያ ሶስት ለሁለት ስትሸነፍ፣ ካዛኪስታን ሊቺቴኒያን ሁለት ለዜሮ አሸንፋለች። ሰሜን መቄዶንያ ከዌልስ አንድ ለአንድ ሲለያዩ ቼክ ሪፐብሊክ ጊብራልተርን አራት ለዜሮ ማሸንፋለች። ሞንቴኔግሮም ደግሞ ፎሬል አይስላንድን አንድ ለዜሮ ማሸነፍ ችላለች ማለት ነው። ስለዚህ እነዚህ ትናንት በአውሮፓ የተደረጉ የአለም ዋንጫ ማጣሪያ ጨዋታዎች ነበሩ ማለት ነው። ሌላኛው ወደ ደቡብ አሜሪካ ስናቀና፣ በደቡብ አሜሪካ ትናንትና አርጀንቲና ወደ 2026ቱ የአሜሪካ የዓለም ዋንጫ ማለፏን አረጋግጣለች። ትናንት ቀደም ብሎ የተካሄደው ጨዋታ የቦሊቪያና የኦራጋይ ጨዋታ ነበር። እሱን ጨዋታ ዜሮ ሎ ዜሮ ነበር ያለቀው። በዚህ ጨዋታ ምክንያት ነው እንግዲህ አርጀንቲና ወደ ቀጣይ ዙር ማለፏን ያረጋገጠችው ገና ከብራዚል ከመጫወቱ በፊት ማታ ዘጠኝ ሰዓት አርጀንቲና ከብራዚልን ጨምሮ በርከት ያለ ጨዋታዎች ተደርገው ነበር። አርጀንቲና ከብራዚል እንግዲህ እንደምናውቀው የደቡብ አሜሪካ ጠንካራ ደርቢ ነው። እጅግ የሚፈካከሩ ሀገሮች ናቸው። ሁለቱም ጠንካራ ሀገሮች ናቸው። ትናንትና አርጀንቲና አራት ለአንድ በሆነ ውጤት ነው ብራዚልን ማሸነፍ የቻለችው። በኤስታዲዮ ማስ ሞኑሞንታል ነበር በአርጀንቲና የተደረገው። ኡሊያን አልቫሬዝ በአራተኛው ደቂቃ ኤንዞ ፈርናንዴ በ አስራ ሁለተኛው ደቂቃ አሌክስ ማካሊስተር በሰላሳ ሰባተኛ ደቂቃ እንዲሁም ኡሊያኖ ሲሞን በ71ኛው ደቂቃ ባስቆጠሯቸው አራት ግቦች አራት ለአንድ በሆነ ውጤት አርጀንቲና ማስቆጠር ችላለች። ጁሊያኖ ሲሞን ትናንትና ለአርጀንቲና ብሔራዊ ቡድን የመጀመሪያ ግቡን ያስቆጠረው ትናንትና ለመጀመሪያ ጊዜ የተሰለፈው የዲያጎ ሲሞን ልጅ ነው። እንደምናውቀው ኡሊያኖ ሲሞን በ አትሌቲኮ ማድሪድ በአባቱ አሰልጣኝነት ስር የሚጫወት ተጫዋች ነው። ለመጀመሪያ ጨዋታው ለአርጀንቲና ብሔራዊ ቡድን ትናንት አድርጎ አንድ ግብም በመጀመሪያ ጨዋታ ማስቆጠር ችሏል ማለት ነው። ማቲያስ ኩኛ የወልቭሱ ተጫዋች ማቲያስ ኩኛ ብቸኛዋን የብራዚል አንድ ግብን ማስቆጠር ችለዋል። እንግዲህ ይህ ጨዋታ ከመደረጉ በፊት የብራዚል ተጫዋቾች ራፊንሃን ጨምሮ አርጀንቲና እንደሚያሸንፉ እየተናገሩ ነበር። ትናንትና አራት ለአንድ ከተሸንፉ በኋላም አርጀንቲና ተጫዋቾችም ደጋፊዎችም የመተው ራፊንሃ እንዲሁም ብራዚልን ትናንትና ሲሳለቁ ነበር፣ ከጨዋታው በኋላ ማለት ነው። ስለዚህ አርጀንቲና ከ2019 በኋላ አርጀንቲና በብራዚል አልተሸነፈችም። እስካሁን በ2019 ነበር ብራዚል ለመጨረሻ ጊዜ አርጀንቲናን ሁለት ለዜሮ ያሸነፈችው። ያኔ ሮቤርቶ ፍርሚኖ እንዲሁም ጋብሪኤል ጄሲስ ሁለት ግቦችን አስቆጥሮ በኮፓ አሜሪካ ሁለት ለባዶ አሸንፋ ነበር። ከዛ በኋላ አርጀንቲናን ማሸነፍ አቅቷታል ብራዚል ማለት ነው። ስለዚህ አርጀንቲና ትናንትና ማሸነፏን ተከትሎ በ31 ነጥብ የዶ አሜሪካ ምድብን እየመራች ነው የምትገኘው። ጃፓን፣ ኒውዚላንድና ኢራንን ተከትላም አራተኛ ወደ 2026ቱ የዓለም ዋንጫ ያለፈችው አገር መሆን ይችላለች ማለት ነው። በሌሎች ቦታዎች ቺሊ ኢኳዶርን አሰናግዳ ዜሮ ለዜሮ በሆነ ውጤት ነው ማጠናቀቅ የቻሉት። ኮሎምቢያ ከፓራጓይ እንዲሁም ሁለት ለሁለት ሲያጠናቁ ሉዊስ ዲያስ እንዲሁም ጆንድራን ሁለቱም የኮሎምቢያው ግቦች ሲያስቆጥሩ ጁኒየር አሎንሶ እንዲሁም ጁሊዮ ኢንሶንሶ ደግሞ ሁለቱም የፓራጓይ ግቦች ያስቆጠሩ ተጫዋቾች ናቸው። ኛው ቬንዙዌላ ፔሩን አንድ ለዜሮ ማሸነፍ ችላለች። ሶሎሞን አራዶን ብቸኛዋን የቬንዙዌላ ግብ ማስቆጠር ችሏል። የደቡብ አሜሪካ ሀገራት ደረጃ ስንመለከት አርጀንቲና በ30 ነጥብ ማለፏን አረጋግጣለች። ኢኳዶር 23 አላት። ኦራጋ የ21 ብራዚል እንዲሁም ፓራጓይ በተመሳሳይ 21 ነጥብ አላቸው። ኮሎምቢያ 20 ነጥብ ይዘው በስድስተኛ ደረጃ ላይ ነው የምትገኘው። እንደምናውቀው በደቡብ አሜሪካ ወደ ዓለም ዋንጫ ስድስት ቡድኖች እንደሚያልፉ ይታወቃል። ወደ አጫጭር መረጃዎችን ስናልፍ ወደ 2026ቱ የአሜሪካ የዓለም ዋንጫ ለማለፍ የሚደረገው ፍልሚያ እንግዲህ ሰሞኑን በአውሮፓ በአፍሪካም በአሜሪካም አይተናል። እስካሁን አራት ቡድኖች ብቻ ናቸው ወደ አሜሪካ የዓለም ዋንጫ ማለፋቸውን ያረጋገጡ ጃፓን፣ ኒውዚላንድ፣ ኢራንና አርጀንቲና እነዚህ አራት ብሄራዊ ቡድኖች ወደ ሀያ ሀያ ስድስቱ አሜሪካ፣ ካናዳ እንዲሁም ሜክሲኮ በጥምረት የሚያስተናግዱት የዓለም ዋንጫ ማለፋቸውን ያረጋገጡ ብሄራዊ ቡድኖች ሆነዋል ማለት ነው። ዳኒ ኦልሞ ትናንትና አስተያየቱን ሰጥተዋል። አላማችን ሁሉንም ዋንጫዎች ማሸነፍ ነው ብለዋል። የስፔንና የባርሴሎና የመሀል ሜዳ ተጫዋች ዳኒ ኦልሞ እንግዲህ ዳኒ ኦልሞ ትናንትና ቡድናችንን ሁሉንም ዋንጫዎች ለማሸነፍ ይፎካከራል፣ ሁሉንም ዋንጫዎች ለማሸነፍም የሚበቃ ስብስብ ነው ያለን ሲል ትናንትና ዳኒ ኦልሞ ተናግረዋል። በአውሮፓ ቻምፒየንስ ሊግ ከሪያል ማድሪድ ጋር የሚደርሰን ከሆነ በፍጻሜ ጥሩ ጨዋታ ይሆናል፣ ሲልም ዳኒ ኦልሞ ጨምሮ ተናግረዋል። እንደሚታወቀው ባርሴሎና የስፔን የአውሮፓ ስፔን የስፔን ካፕ ስፖር ካፕ አሸናፊ መሆናቸው ይታወቃል። ሪያል ማድሪድን አምስት ለ በ በ ማሸነፍ ለሁለት በማሸነፍ በአውሮፓ ቻምፒየንስ ሊግም በሩብ ፍጻሜ ከቦሩሲያ ድርትሙንድ ጋር ተደልደለዋል። በኮፓ ድሬም በግማሽ ፍጻሜ ከአትሌቲኮ ማድሪድ ጋር ተደልደለዋል። የመጀመሪያው ዙር ጨዋታም አራት ለአራት እንደተጠናቀቀ ይታወሳል። ሁለተኛው ዙሩም በሚመጣው ሳምንት የሚደረግ ይሆናል። የስፔን ላሊጋም በመሪነት ነው የሚገኙ። ስለዚህ እነዚህ ሁሉም ዋንጫዎችን ለማሸነፍ ነው አላማችን ሲል ዳኒ ኦልሞ ትናንትና ተናግረዋል። አሌክዛንደር አርኖልድ የሚመለከት መረጃ ደግሞ እናገኛለን። ትሬንት አሌክዛንደር አርኖልድ እንደሚታወቀው በሊቨርፑል ቤት ጥሩ እንቅስቃሴ እያደረገ የነበረ የቀኝ ተከላካይ ተጫዋች ነው። ይሄ ተጫዋች ወደ ሪያል ማድሪድ የሚያደርገው ጉዞ እየተረጋገጠ ነው የሚል መረጃ እየወጣ ነው የሚገኘት። ብዙ የስፖርት መገናኛ ብዙሀን እነ ፋብሪዚዮ ሮማኖ፣ ቶክ ስፖርት የመሳሰሉ የመረጃ ምንጮች እንዳወጡት ከሆነ ይሄ ተጫዋች ወደ ሪያል ማድሪድ የሚያደርገው ዝውውር ወደ ስምምነት እየደረሰ ነው እየተባለ ነው የሚገኘች። ሪያል ማድሪድም ዳጎስ ያለ ገንዘብ እንዳቀረቡለት ነው እየተነገረ የሚገኘው ከሁለት መቶ ሚሊዮን ዩሮ በላይ በሳምንት ሊከፍሉት እንደሚችሉ እየተነገረ ነው የሚገኘዎች። ስለዚህ ይህ ተጫዋች በሚመጣው ክረምት በሊቨርፑል ያለው ውል የሚጠናቀቅ የሚሆነው ስለዚህ በነፃ ወደ ሪያል ማድሪድ የሚያደርገው ጉዞም እንግዲህ እውን እየሆነ ነው እየተባለ ይገኛል። ሊቨርፑሎችም ይህ ተጫዋች በነፃ ወደ ሪያል ማድሪድ የሚዘዋወር ከሆነ ከፍተኛ የፋይናንሻል ክራይሲስ ሊደርስባቸው እንደሚችል እየተነገረው ነው የሚገኘው። ለሱ ምትክ የሚሆን ተጫዋች ለማግኘትም ብዙ ገንዘብ ሊያወጡ እንደሚችሉ እየተነገረ ነው የሚገኘው ለትረንት አሌክሳንደር አርኖልድ